ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናቸው ወይ አላችሁ? እንደኔን ጠዋት ጠዋት ሽንት ቤት ያ ማለት ነው ያስጠላው ማን ነት? ሁሌ ተመስታችሁ አንድ አይነት ተመሳሳይ ስራ ቋቀላ እኔ በጣም ነው ያስጠለ ስ በጣም በጣም ሳለች እላቸ አለሁን ላይክ ሰብስክራይብ ያደረጋችው አበራታችሁ። ቪዲዮ ከሰራው ረሰ አለው በጣም ነው የሚያስጠላው። ይሄን ነገር በጣም ተጠንቀቁ። ፊታቸውን መሸፈን አለባቸው። ስትጠቀሙት ሳሙና እና ይሄን አንድ ላይ የቀላቀላቸው እንዳትጠቀሙ በጣም ክሎሮክስ ይህ ፌር ነው። ፌር የሚባለው ያላችሁ ከሳሙና አንድ ላይ እንዳታቀላቅሉት። ክሎሮክሱም ስትጠቀሙ ለብቻው በአንድ ቀን፣ ለብቻው በሌላ ቀን። እንደዛ ነው አትቀላቅሉም። ከቀላቀላችሁ በጣም ና በጣም ከባድ ነው።